ቀደም ሲልም የነበሩት ሶስት ዓመት አሁንም ያሉት ሶስት ዓመት ይዞ ያሉት በአንድ ወገን አካባቢን አይደሉም እና በዚህ ሁኔታ እኛን ገለልተኛ አድርጎ ነው ሲሰሩ የቆዩት። እኛን ገለልተኛ አድርጎው ቤተ ክርስቲያን እንደምን በድል ቤተ ክርስቲያን እንደምን ገነጥል አድርጎ ሲሰሩ ሲያዩን የኖሩት እና እኛውን ቅድም እንደ ተናገሩት መንግስት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

በአንድ ወገን አካባቢን አይደሉም እና በዚህ ሁኔታ እኛን ገለልተኛ አድርጎ ነው ሲሰሩ የቆዩት። እኛን ገለልተኛ አድርገው ቤተ ክርስቲያን እንደምንበድል፣ ቤተ ክርስቲያን እንደምንገነጥል አድርጎ ሲሰሩ ሲያዩን የኖሩት እና እኛውን ቅድም እንደተናገሩት መንግስት እኛን ምንም የደገፈ ነገር የለም። አሁን ከክቡርነቱ ጋር እንኳን ዛሬ ሁለተኛ ቀናችን ነው ከተገናኘን በአካል እንኳን አያውቁንም። እኛ አሁን ስንቸገር ችግር ላይ ነው የከረምነው። ቤታችን ታሽጓል፣ ደሞዛችን ተከልክለናል። የሚጠብቁን ምግብ የሚያበሉን የሉም። ምግብ እንኳን የሚያበሉን የቀድሞ ልጆቻችን፣ ነፍስ ልጆቻችን ናቸው ቀደም የነበሩ ልጆቻችን ነው እቸው ከኛ ጋራ እየጠበቁን ያሉት እንጂ እኛ እንደውም በመንግስት ላይ ቅሬታ አለን። ይሄን ያህል ሲሆን ምን ሆናችሁ እንኳን አላለን። ምንድን ነው ብሎ የጠየቀንም የለም። አሁን ስንገባም ስንወጣም በችግር ላይ ነው ያለነው ቡድን በቡድን ያዘጋጅተው እኛ ለማ ለማጥፋት እኛ ችግር ላይ ለመጣል ብዙ ነገሮች ነው እየተደረጉብን ያሉት። ቡድኖች አሉ፣ ተቀናጅተው እኛ ለማሳደድ እኛም ችግር ላይ ለመጣል ብዙ ፈተናዎች ናቸው እየደረሱብን ያሉት። እንኳን መንግስት ሊያግዘን አሁን ስንጠይቅ የኦሮሚያ ክልል ስንጠይቅ ከላይ ፌዴራሉ መመሪያ አልሰጠንም ነው የሚሉት እዛ ያሉት ደግሞ ካልታዘዝን አንሰራም ነው የሚሉት። ስለዚህ እኛ የሀገሩ ዜጎች አይደለንም ወይ? ይህን ያህል እነሱ ተቀናጅቶ በእኛ ላይ እየሰሩ ሊያጠፉን ሙከራ እያረጉብን ምን በላ እንኳን እስከምናጣ ድረስ ማለት ነው። እኛ ቤተ ክርስቲያን ቷን ለመገንጠል አይደለም ብናስብ ኖሮ ልብሳችንን ንብረቶቻችንን ይዘን እንወጣ ነበር። አሁን መቀየራ ልብስ እንኳን የለን። እቺ አሁን የለበስናት ልብስ ናት። ብዙ ችግር ላይ ነው ያለ ነው እና ልብሳችን እዛ ነው ያለው። ንብረቶቻችን እዛ ነው ያለው። ደሞዛችን ታግደዋል። የምንበላ የምንጠጣ የለንም። የሚጠብቀን የለም። ወደ ክፍለ ሀገርም ስንሄድ ተከትሎን እየመጡ አውቆ ራሳቸው ረብሾ ራሳቸው ቤተ ክርስቲያንን ደወል ደውሎ ሲያበቁ እነሱ ረብሾ ለማሰኘት ብዙ ሙከራ እያረጉብን በእግዚአብሔር ቸርነት ነው እስካሁን ያለ ነው እና ያን ቤት ክቡርነቱ አላዩትም። ዝም ስላሉት ቤቱ የተበላሸ ቤት ሆኖ ነው ያለው። ሙስኝነቱ ዘረኝነቱ እንግዲህ ዲሞክራሲ ብሎ በራሳቸው ተዳደሩ ብሎ ነው እርሶ ዝም ያሉት ይመስለኛል፣ እንጂ ያ ቤት ካልታየ መስመር ካልያዘ የፖለቲካ ቤትም ነው። ፖለቲከኞች የሚሰባሰቡበት ቤት ነው። እዛ ውስጥ ነው ሌሊትም ቀንም ተሰብስቦ የፖለቲካ ስራ የሚሰሩበት እና ቤቱ አልታየም። ብዙ ችግሮች ያሉበት ሊጠራ የሚገባው ቤት ትተውታል። ክቡርነቶ ቤቱን አላዩትም፣ አልተመለከቱትም። እና እየሆነ ያለው ሙስኝነቱ፣ ግማሹ ህንፃ ለግሉ ይሰራል፣ ግማሹ በጉቦ ነው። የሚያድገውም የሚሾመውም የሚዘዋወረውም በጉቦ ነው። እልቅና እንኳን ለመሸም ከሲፈልግ አምስት መቶ እስከ አንድ ሚሊዮን ከፍሎ ነው ወደ አንዱ ቦታ የሚቀየረው። ለመቀጠርም ከፍሎ ነው፣ ለመዛወርም ከፍሎ ነው፣ ለማደግም ለከፍሎ ነው። ቤቱ የአንድ ቤት ስለሆነ በዚህ መልኩ ነው፣ ሁኔታ ላይ ነው ያለው በዚህ ሰዓት ማለት ነው። ለህዝቡ ነው የደረስነት። ይሄ አጀንዳ ህዝቡ ተቀብሎታል፣ ዓለም ተቀብሎታል፣ ሙስሊሙም፣ ፕሮቴስታንቱም ኦርቶዶክስም ተቀብሎታል። ይህንን አጀንዳ እኛ እንኳን ብንተው አጀንዳ ወደ ኋላ የሚመለስ አይደለም። ስለዚህ እኛ አሁን ችግሮች ችግር ላይ ነው ያለ ነው፣ የሚደግፈን የለም፣ የሚረዳን የለም። በችግር ውስጥ ነው ያለ ነው እና እንደ እስረኛ ሆነን ነው ያለ ነው። እንኳን ሊደግፈን መንግስት ማለት ነው ስለዚህ ይሄ እኛ ያከናወንነው ያደረግነው በህጉ መሰረት ነው። ፍታ ነገስቱን የፈቀደልን እነሱ ያወገዙት እኛን ሳይሆን ፍታ ነገስቱን ነው ያወገዙት። ይሄንን የፈቀደልን ፍታ ነገስቱን ሶስት ወይንም ሁለት ሆኖ ኤጲስቆጶሳትን መሾም ይችላሉ ይላል ፍታ ነገስቱ ነው ያለው፣ እኛ አይደለንም። በዚህ መሰረት ጥያቄያችንን አንቀበልን ብሎ ስላሉ ወደዚህ ውስጥ ገባን። ለህዝባችን ስንል ህይወታችንን መስጠት አለብን። ህይወታችንን ለህዝቡ መክፈል አለብን። እስከ መስዋዕትነት ድረስ መድረስ አለብን ብለን ነው የገባንበት። ዝም ብለን አይደለም ህዝቡ ብለን የህዝቡ ጉዳይ ይዞን እንጂ እኛ ምንም ያጣነው ነገር የለም። እንደነሱ ከእነሱ ጋር መኖር እንችላለን። የጎደለብን ነገር የለም። ግን ለህዝቡ ስንል ህዝቡ ይሄ የተጎዳው ለዘላለም ፈተና የደረሰበት ህዝብ፣ የኦሮሞ ህዝብ፣ ክቡር ህዝብ ነው። የኦሮሞ ክልል ሰፋ ያለ ህዝብ ነው። ብዙ ታሪክ ያለው ህዝብ ነው። ስለዚህ በዚህ ምክንያት እኛ በተቻለ መጠን ስንሰራ ነው የኖር ነው። ዝም ብለን አይደለም ሰዎች እንደሚያወሩ አይደለም። ስናስተምር እኔ ዘንድሮ አመት ሀምሳ አራት ተማሪዎችን አስተምሬ አስመርቂያለሁ በኦሮምኛ በየአመቱ በዚህ መልኩ ነው እያስተማር ያለነው አገልግሎት እየሰጠ ነው ያለ ነው። ይህን የኛን አጀንዳ አሁን ህዝቡ ተቀብሎታል አሁን ወሊሶን ካን ባለፈው ጊዜ የሄርን ጊዜ አባቶችን ጋራ ሄደናል። ህዝቡን እንደምትመለከቱት ተደስቶ ከላይ እስከ ታች ተሰልፎ ነው የተቀበለን። ከዛ በኋላ ሃያ የሚያክሉ ከሌላ አብያተ ክርስቲያናት የመጡት ከሌላ ቤተ እምነቶች የመጡት አሁኑን አጥብቁን እንመለሳለን፣ ወደ ነበርንበት እንመለሳለን አጥብቁን ብሎ ስጦታ በሬ ሳይቀር እስከዚህ ድረስ ነው ህዝቡ በደንብ አድርጎ ጉዳዩን የተቀበለው። እና ህዝቡ አብቆታል። ህዝቡ ተረድቶታል። እኛ ኦርቶዶክስ ሃይማኖት ከኦሮሚያ እና ከደቡብ ውስጥ እንዳይጠፋ ለማለት ነው። የሚጠቅመውን ለቤተ ክርስቲያን ለህዝቡ የሚጠቅመውን ስራ ነው እየሰራ ነው እንጂ ቤተ ክርስቲያንን የሚጎዳ ወይም የሚከፍል አይደለም። ብን መክፈል ብናስብ ኖሮ ሌላውን ማስተካከል ይቻል ነበረ። ፓትርያርክ መሾም ይቻል ነበረ። እሱን አላደረግንም። እኛ በጋራ ይሄን ችግር ከቀረብነ በኋላ በጋራ ሆነን አብረን እንሰራለን ብለን ነው ያሰብነው። እነሱ ግን በሚዲያ ወጥቶ ሲሰድቡን፣ ያላሉት ያላደረጉት በእኛ ላይ ያልገዙት ሰው የለም። ድሩዬ ሁሉ ገዝቶብናል። መስደብ ነው እንዴ ታዲያ አባት ማለት? መጀመሪያውኑ እኛ በእናጠፋ ጥፋት ነው ተብሎ ከታመንበት ደግሞ እኛን ከመርገም ከማውገዝ በፊት ወንድሞቻችን አብረን ነው ይኖር ነው ወንድሞቻችን ናቸው። እስቲ እናነጋገራቸው። ለሌሎች አሁን ወደ ትግራይ አራት ዓመት ሆነዋል ተገንጥለው እዛ በዚህ በችግሩ ምክንያት የቀሩት እዛም እነሱም ሲኖዶስ አቋቁመናል ብለዋል። በዚህ ምክንያት እዛ የሄዱት ሰዎች ቤታቸው እስካሁን አልታሸገም። ክፍት ሆነው ነው ያለ የታሸገ ነገር የለም። ደመወዛቸውም አልተከለከለም። ቤታቸውም አልታሸገም። የቅባት ወደ ጎጃም ብንሄድ እነሱ በሃይማኖት ነው። እኛ በሃይማኖት በዶግማ በቀኖና አልተለያየንም። እነሱ ግን በእምነት በሃይማኖት ነው። እኛ ብሎ ፓትራርክ ጳጳሳት ብሎ ሾመው አሉ። አሁን አንድ ዓመት ያህል ነው ለእነሱ ጊዜ የተሰጣቸው። አንድ ዓመት ሙሉ ኮሚቴ እያቋቋሙ እየተመላለሱ ሲያባብሉ ሲለማመጡ የነበሩት እኛም ግን ለአንድ ደቂቃ ለአስር ደቂቃ አልሰጡንም። ወዲያውኑ ወጥቶ ነው ውግዘቱን ያስተላለፉት። የትንሽ ጊዜ እንኳን አለመስጠት እስቲ እናነጋግራቸው እናወያያቸው ምን ሆኖ ነው በምን ምክንያት ነው ብሎ እንኳን አላሉም። ስለዚህ ቤቱ ቤቱን አላዩትን ክብርነቶ፣ ቤቱ እንደዚህ የተበላሸው የተጨማለቀው ተመልካች ስለሌለው ነው። እንደ ግለሰብ ቤት ሆኖ ነው ያለው የሃይማኖት ቤት ሳይሆን የፖለቲካ ቤት የዘረኝነት ቤት የሙስና ቤት የአድላዊነት ቤት ያ ቤት ካልተስተካከለ ለሀገርም ጥሩ አይደለም ለወደፊት ለሀገሩም አስቸጋሪ ነው እየተደረገ ያለውን በጣም ከፍተኛ ችግር ህዝብ አሁን ገንዘብ ፍለጋ እንጂ ሰው ፍለጋ የለም እዛ ቤት አሁን ይሄ ሰሞን ብዙ ገንዘቦች ከየሀገረ ስብከቱ ከአንድ ሀገረ ስብከት አስራ 17 ሚሊዮን ከአንድ ሀገረ ስብከት ዘጠኝ ሚሊዮን ከአንድ ሀገር ስቀጥ ደግሞ ስድስት ሚሊዮን እያዘዋወሩ ነው ያሉት። ወደ ላይ ወደ እየፈሰዱት ነው ያሉት እና ዝርፊያ እየተካሄደ ነው። ኮሌጆች እዚህ ዝዋይ ያለ አሁን ቅድም እንተሰባለ ማሰልጠኛ ሆነው ኮሌጅ አሁን ኮሌጅ ሆነዋል። ኮሌጁ ለኦሮሚያ ልጅ ሳይሆን ለሰሜኑ የተዘጋጀ ነው። እንዴት ነው የተዘጋጀው? ክራይቴራው የመግቢያው እንትን ለሰሜን የሚመቻች እንጂ ለኦሮሚያና ለደቡብ የሚሆን አይደለም። ምክንያቱም ሲመጡ ወድቀሃል ፈተና አታልፍም ብሎ ነው የሚያባረሯቸው። እንግዲህ ቅኔውን አቋቋሙን መጽሐፍቱን ተምሮ ካልመጣ ብሎ በዚህ ገድቦ የራሳቸውን ሰው ነው የሚያስተምሩት። እና አሁን ከኮሌጅ ቅዱስ ስላሴ አሁን ባለፈው ዓመት ከኦሮሚያ ወደ አስራ ሰባት ልጆች መጡ አስራ ሰባቱም ናቸው የተባረሩት የተመለሱት ሳይገቡ ይቀሩት ማለት ነው። የኦሮሚያ ተናጋሪ ልጆች ከኦሮሚያ ተልከው አስራ ሰባቱ ልጆች ተባረሩ ተመልሷል ሳይገቡ ማለት ነው። እና እንግዲህ እኔ ዋናው የሚለው በህጉ መሰረት ህጉ በሚያዘን መሰረት ፈጽመናል፣ ሰርተናል። ክቡርነቱ ግን ያን ቤት አላዩትም። አልተመለከቱትም ነገሮች ብዙዎች ሲበላሹ ዝም ነው ያሉት ምንም አላሉት ነገር የለም ለምንድን ነው ዝም ያሉት ምንጊዜም በፊት ቀደም ሲል እናውቃለን እዛ ኖረናል እንዴት ሲሰራ እንደነበረ እናውቃለን ለእኔ አንድ ደህንነት ነው የሚመደበው? ለሌላውም አባት አንድ ደህንነት ነው የሚመደበው? ውሳኔ እንኳን የምንወሰነው ውሳኔ እንኳን በዚህ መልኩ እንድትወሰኑ ተብሎ ነው ሲነገር የነበረው ከክቡርነቱ በፊት ማለት ነው። በዚህ መልኩ እንድትወሰኑ፣ ይህን ውሳኔ እንድትወሰኑ ተብሎ ጠባቂዎች በአጠቃላይ ተደርጎ ነው። በዚህ መሰረት ነው ሲሰራ የነበረው። አባቶችም ሲሾሙ እናውቃለን፣ እንዴት እንደተሾሙ አሁን ያሉት እና ትክትትል አድርጎ በደንብ በስነ ስርዓት ተጠብቆ ነው እስካሁን። ያ ስለቀረ አሁን አላወቅንበትም እኛ፣ አሁን በነጻነቱን አልተጠቀምንበትም። ነጻነቱን ይዘን በራሳችን መወሰን በራሳችን መስራት አልቻልም። ዝም ብሎን አሁን ወሬ ማብራት ምን ያደርጋል? እና ይሄ ቤት የሁሉም ቤት ነው ይባላል፣ የብሄር ብሔረሰቦች ቤት ነው ይባላል። አሰራሩ ላይ ግን ከዛ ጋር አይገናኝም። እና ብዙ ችግሮች ብዙ ነገሮች አሉ። በዚህ ሰዓት የሚያልቅ እንኳን አይደለም። ያ ቤት መፈተሽ ይገባዋል። በጣም ብዙ ችግሮች አሉት። በዚህ ምክንያት ወጥተን ህጉ ስላልተቀበሉን ስላልሰሙን ስላል ህጉ በሚፈቅደን መሰረት ሾመናል። 26 አባቶችን ሾመናል። አንዱን አስኮብልሎታል ሁለተኛውን ደግሞ አስኮብልሎ እንደ እንደገና አባሮ ወደኛ ተመልሰዋል። እኛ የምንለው አብረን እንስራ ነው። አሁን የምንለው ሁሉ ነገር ትተን በጋራ ገብተን እንስራ የሾሙናቸውን አባቶች ይዘን ተስማምተን ለወደፊቱ ይሄ ነገር እንዳይደገም አንድ ነገር አስቀምጠን ተስማምተን ቤተክርስቲያናችንን አገራችንን እናገልግል ነው የኛ ሀሳብ፣ እንጂ ሌላ ሀሳብ የለንም። እኛም እነሱም ወንድሞቻችን ናቸው፣ አብረን ኖረናል። በዚህ መልኩ በጋራ ሆነን ተስማምተን እንስራ የሚል ነገር ነው እና ይበቃኛል። እግዚአብሔር ስል ሁለት መልክ አለው። አሁን አባት የነሱት ይሹ አንደኛው ከአስተዳደር አጠቃላይ ሊታረም የሚገባው የአሰራር ስርአትን የሚመለከት ጉዳይ አለ። አንዳንዱ ጉዳይ ደግሞ ከዛ ጋር ተካቶ መታረም ያለበት ጉዳይ አለ። ለምሳሌ ስልጣን በሚመለከት፣ ቀደም ብዬ እንዳነሳሁት ከሲኖዶሱ አባቶች ጋር በነበረን ውይይት የኦሮምኛ ቋንቋ በኦሮሚያ ውስጥ መስበክን በሚመለከት ከእናንተ እኩል አቋም ይዘው መደረግ አለበት፣ ሲኖዶሱ መወሰን አለበት የሚል አቋም አላቸው። ስለዚህ በቋንቋ ጉዳይ መነጋገር የለብንም። ልዩነት ቢኖር እነጋገር ነበር። የተስማማነው በኦሮሚያ ቋንቋ ማስተማር የሚጠቅመው ቤተክርስቲያን ስለሆነ ሲኖዶሱ በአንድ ድምፅ ወስኖ ይሰራበታል። ያስፈልገናል፣ ይጠቅመናል የሚለው አቋም የእናንተም ነው፣ የእናንተም ነው። ባልተለያያችሁበት ጉዳይ መነጋገር አያስፈልግም። ሁለተኛ የኦሮሚያ አባቶች በቁጥራቸው ያነሱት አንተ ራስህ ከአሜሪካ ታረቁ ብለህ ባመጣኸው ሰው ብዛት ነው። እስካሁን ያን አለማስተካከላችን ችግር አለበት። አሁን ግን በኦሮሚያ ሀገረ ስብከቶች የኦሮምኛ ቋንቋምች ሰዎች እንመድባለን፣ እንሾማለን። ሹመት ግን ሲሰጥ እንደ ርሶ አሁን የእርሶን ሹመት ሲነግሩኝ፣ ተጾሞ ተጸልዮ ታሪኮ ታይቶ ያገለግሉት ነገር ታይቶ ጵጵስናውን ከወሰዱ በኋላ ኦርቶዶክስ በእርሶ ጵጵስና ምንም ሀፍረት የለኝም፣ ዲዘርቭ ያደርጋሉ፣ የሚገባቸውን ክብር ነው ያገኙት፣ ስርዓት ጠብቆ ነው ያገኙት ትላለች። አሁንም ሹመት በሚመለከት የኦርቶዶክስ አቋም እሳቸው ራሳቸው አሰራሩን ስለሚያውቁት ተቀምጠው ከኛ ጋር የኦሮሞ ተወላጆች ሆነው ጳጳስ ሊሆኑ የሚገባቸው በኦርቶዶክስ ስርዓትና ህግ መሰረት ሙያ መሰረት ብቃት መሰረት በጋራ አይተን አሁን ከተሾመም ይሁን ካልተሾመም ይሁን በኦሮሚያ ሀገረ ስብከት ኦሮሞዎች እንሹም ብቻችን እንሹም አላሉ። ይህምጥ ውሳቸው ጋቁጭልና አይተን እንሹም ነው ያሉት። ሹመት አያጨቃጭቀንም ማለት ነው። በቋንቋ መስበክ ላይ አንድ ነው አቋማችሁ። ሀገረ ስብከት ላይ መሾም ላይ አቋማችኋን ዲፍረንስ የለውም ቤትና ደመወዝ ያው፣ ቀደም ሲል እርሶ እንዳነሱት ግጭት አይምጣ እሳት አይቀጣጠል እሳት ከተቀጣጠለ በኋላ ለምን ግድግዳዬን አቃጠልክብኝ፣ ለምንጣል ለምን ጣራ አቃጠልክብኝ አይባልም። ግጭት ሲመጣ ብዙ ጥፋት አለሁ። ይቅርታ ደግሞ ያን ያርቃል ያርማል። እና ኦርቶዶክስ ከይቅርታው ከእርቆ በኋላ እርስን ደሞዝ ካልከፈለች እኔ ከደሞዝ የቀጣለሁ፣ ችግር የለም፣ በእሱ አንጣላም። አንድ ወር ስላልሞላው ብዙ አያጣላም። አጀንዳውን ህዝብ ተቀብሎታል፣ ወደኋላ አይመለስም ያሉት በሁለት መንገድ ብናየው ከታላቅ ትህትና ጋር አባቴ ጌታስ ተቀብሎታል? ለምን ህዝብ ከፈለገ በአንድ ዘጎ ተሰልፎ እርስዎ ከጌታው ጋር ብቻውን አይቆሙም። መለያየትን፣ መጣላትን፣ ክፉ ቃል መነጋገርን መቼም ለእኔ ብላችሁ ነው ብሎ እንደማይቀበል መገመት ይቻላል። የእናንተ መመዘኛ አምላካችን ተቀብሎታል ወይ? ይሄን ድርጊታችንን ነው እንጂ የሆነ ሰው ተሰልፏል ከሆነ ይበላሻል ለእኔ ይሰራል ያኛው ምክንያቱም ህዝብ ሲሰለፍልኝ እሱ ነው ድምፅ ቢሰጠኝ ስልጣን የሚያቆየኝ ብዬ ነው ለእናንተ ደግሞ አይሰራም የእናንተ መመዘኛችሁ መለኪያችሁ ጌታ ይቀበለዋል ወይ ነው ስለዚህ የህዝብን ነገር ብናቆየው ጥሩ ነው አንድ ሁለተኛ ህዝብ የተቀበለው ምንድን ነው ህዝብ ያልነውም በቋንቋ? ብትማር መልካም ነው። ይሄን አጀንዳ ሁሉም ይቀበለዋል። የትኛው የማይቀበለው ወገን የለም። በኦሮሚያ ቤተ ክህነቶች ኦሮሞች ይሾሙ፣ ሁሉም ይቀበለዋል። ህዝብ የተቀበለው ይሄንን ጉዳይ እንጂ በግል እርስን ለብቻ ተቀብሎ ሌሎቹን አባቶች ገፍተው አይመስለኝም ሀሳቡን የተቀበለው። ሀሳቡ ደግሞ በሁሉም ቅቡል ስለሆነ ብዙ ሚያለያይ አልመሰለኝም። ሶስተኛ ህይወቴን፣ ህይወታችንን ለህዝብ እንሰጣለን፣ ለህዝብ እንሰዋለን፣ ለህዝባችን ብለዋል። እኔ ይሄ ቢስተካከል ጥሩ ነው። ለህዝቡ እኛ እንሰዋለን፣ እናንተ ለወንጌል ተሰዉ። ምን አገባችሁና ለህዝብ የምትሰዉት? እናንተ አላማ ሌላ ነገር ነው። ለህዝብ ለመሰዋት ከፈለጋችሁ ደግሞ ከነዚህ አሁን ካለበሳችሁት ክብር ጋር አይሆንም። እሱን አውጥታችሁ ነው መቀላቀል ያለባችሁ መስዋዕት ያለባችሁ ለእውነት መስዋዕት ያለባችሁ ለወንጌል ነው እንጂ ፖለቲካል ሀሳብ መቀላቀሉ ጥሩ አይደለም። ሁለተኛው ጉዳይ መስዋዕት ሲያስፈልጋል ወይ? አሁን በዲሞክራሲ ዘመን ሀሳብ መነጋገር በኦሮምኛ እንማር ስልጣን በህግ እንከፋፈል ማለት ሲቻል ምን መስዋዕት ምን አመጣው? እንደ አባቴ ይቅርታ ያልጉልኝና በጣም በጣም ይቅርታ ያልጉልኝና አሁን እንሰዋለን ያሉ ሰዎች የሚሰውስ ይመስሏቸዋል። እንደዛ ያምናሉ። እኔ ብዙ ሰው አውቃለሁ ስልጠና ላይ የሚፎክር እና ውጊያ ሲደርስ ደግሞ ምን እንደሚሆን አውቃለሁ። እኔ የተማርኩት ነገር የሚሰው ሰዎች ብዙም እንሰዋለን ብለው በሶሻል ሚዲያ አገራ ያጣበቡ አሁን እናንተ ከተጋጫችሁ በኋላ በተለያየ ሀገር ያሉ ተሰለፉ ተሰዉ ምናምን ያሉ ሰዎች ነገሩ ረገብ ሲልና መሰዋታችሁ ሲቀል ለምን ተቆጡ? እነሱ አይሰዉም፣ የሉም። እነሱ ሩቅ አገር ነው ያሉት በእናንተ መሰዋት መጠቀም ስለሚፈልጉ እንጂ በመስዋዕትነት አንድ ነገር ማሳካት ስለሚያስቡ አይደለም። መስዋዕትስ አይበቃንም? ሞያባ መቼ ቀበር ናቸው? በቀደም የሰዋናቸውን ሰዎች እኮ አልቀበሩ ምን አጣደፈ ነው? አሁን ሁለት ወር ሶስት ወር ሳይሆን ሌላ መስዋዕትነት፣ የተፈናቀለው ሳይመለስ የሞተው በወጉ ሳይቀበር ቤተሰብ ሳይረዳ ሌላ መስዋዕትነት ምን ያደርጋል? ኢትዮጵያ ለኦርቶዶክስስ ምን ይሰራላታል? ንቋንቋም በዚህ መንገድ ብናይ፣ ስድብ፣ ንቀት ይታረም ያሉት ትክክል ነው። ወንድም ወንድሙን ማክበር፣ ወንድም ወንድሙን መውደድ እንጂ መስደብ ተገቢ አይደለም። ይሄ ግን አሁን በዚህ ዘመን ኢትዮጵያ ውስጥ የመጣ በሽታ ነው ዝም ብሎ ሰው ይነሳና ከአቅሙ በላይ የማያቀሙ ሰው ይንጠራራና ይሰድባል። በእናንተ ብቻ ሳይሆን በመንግስትም የሚታይ ነው። ይሄ ዝንባሌ ጎጂ ነው። እናርመው፣ እናርቅ። እናንተ አስተምሩ፣ እኛም እናስተምር፣ ያሉት ትክክል ነው። ሰውን የሚገፋ ነገር ማድረግ የለብንም። መቀራረብ፣ ወንድማማች መሆን አለብን። እሱ በጋራ እንደምንሰራ ተስፋ አረጋለሁ። ሌላው እኛ ቤተ ክርስቲያን ለመጥቀም ብለን ነው በጎች እየተበተኑ ነው። ነብሳት ማዳን እንፈልጋለን። በርከት ያለ ሰው ከኦሮሚያ ወጣ ያሉት በጣም ትልቅ ቅናት ነው ትልቅ ቅናት ነው፣ ግን ብቻውን አይችሉት። እንኳን ብቻውን ኦርቶዶክስ በጋራ መቻሏን ያጠራጠራል። ምክንያቱም ድሮ በቀላሉ ነበረ ሰውን ማምጣት የሚቻለው ተወልዷል፣ ናና ይጠመቅ ነው። አሁን በጣም ብዙ በግራ ቀኝ ብዙ ነገሮች አሉ፣ ብዙ ስብከት አለ፣ ሰውን የሚጎትተው ነገር ብዙ ነው። እና ለቤተ ክርስቲያን መቅናቱን ወዳለው ቤተ ክርስቲያን ለመጥቀም መልፋቱን በጣም ነው የማደንቀው ብቻውን ግን አይችሉም እንዲሁም በጋራ ሁናችሁም እንጃ በጣም ሰፊ ስራ ይፈልጋል ዘመኑ እንደሚያዩት እየተበላሸ ስለሆነ ያ ቅናቶ ያ ቁጭቶ እውን እንዲሆን በጋራ መሆን አለባቸው። በጋራ ሁናችሁም ብዙም የሚደግፋቸው ሀይል ካልመጣ ሽሚያ አለ አሁን ሽሚያ ስላለ እንደ ድሮ ቀላል አይመስለኝም ቅናቱ ግን ጥሩ ነው ሰውን መልስ ማለቶ ትክክል ነው። ቅድም ጸልዩ ስል አባታችን እኮ ጸሎት ጨርሶ ምን አሉ ምን አሉ? አባቴ ል ጸሎት ሲያጠናቅቁ አቡነ ዘበሰማያት አላሉ። ለምንድን ነው ያሉት? ጸሎት ብቻ ለም ንስሐም ጭምር ነው። በየጊዜው እኮ ንስሐም ይገባዋል እንዴ! በየቀኑ እኮ ንስሐም ይገባው። የሰው እኮ ደካማ ነው። ሰው ይሳደባል፣ ሰው ይሰርቃል፣ ሰው ይዋሻል ሰው ከመንገድ ያልፋል። በየቀኑ ንስሐ የምታስገቡት እናንተ ለዛ ይመስለኛል እንጂ ምና ያለቀ ከሆነማ ምን አደከማችሁ። በእናንተ ደረጃም በሌላውም ደረጃ ሰው ይሰሐታል እና ንስሐ ያስፈለገበት ምክንያት ሰው ደካማ ስለሆነ ነው። እና ጥፋት ሊኖር ይችላል፣ ትርፍ ቋንቋ ሊኖር ይችላል። ግን በይቅርታ እና በንስሐ ይፈታል ብዬ ነው የማስበው። የሁላችንም ተስፋ ይቅር እንባላለን ብለን ነው እንጂ በስራችን ቢሆንማ እናቀዋለን የትም እንደማንደርስ ፣ ግን እኛ የንስሐ ልብ አለን፣ የሚምር ደግሞ አምላክ አለ። በዚያ ሳቢያ ምህረት እናገኛለን። ስለሆነ ባይቆጥሩት፣ ሲሆን ሲሆን ቢጸልዩ፣ የሳቱ ወንድሞች ካሉ ቢጸልዩላቸው፣ ሌሎችም ደግሞ የንስሐ ጊዜ እግዚአብሔር ቻንስ እንዲሰጣቸው ማድረግ ነው መመኘት ነው ያለብን ብዬ ነው ማስበው። ኮሌጅ በሚመለከት በደንብ ተግባብተናል። ከአባቶች ጋር የተግባባ ነው በርከት ያለ ሰው ከኦሮሚያ አካባቢ እንዲወጣ በድቁና ክራይቴሪያ ሳኒስ በዜማ ክራይቴሪያ ሳኒስ ከኦሮሚያ አካባቢ 12ተኛ ክፍል የጨረሱ ሰዎች በስፋት እናስገባ፣ የአብነት ትምህርት ቤቶች እናስፋፋ እና በርከት ያሉ አገልጋዮች እናውጣ በሚል ተስማምተናል። ይሄን እናንተ ወደፊት በስራ በአሰራር በመመሪያ ታስፋፋላችሁ ተስፋ አደርጋለሁ። የተግባባ ነው። ግን ያስፈልጋል የአብነት ትምህርት ቤት ይብዛ፣ ኮሌጆች የዝዋይ ብቻ ሳይሆን የኢሉባቦሩም የመቱ ኮሌጅም የሚስተካከል ነገር ተስተካክሎ ኮሌጅ ይሁን፣ በርካታ ሰዎች እናስተምር ነው እንጂ ሰው እናስተምር አይነት ዝንባሌ አላየሁም። ያየሁት እናስተምር ነው፣ ኮሌጅ እናስፋፋ፣ ትምህርት ቤቶች ስፋፉ፣ ተማሪዎች ደግሞ እናስገባና በሂደት እየበቁ እንዲሄዱ እናርክ፣ በቋንቋቸው እንዲያስተምሩ የሚል በጣም ጥሩ ልብ ነው ያየሁት። ዝም ብልሃል ጣልቃ አልገባህም ላሉኝ፣ ያው እንደሚያውቁት እኔ በላይ ጠባቂ አይደለሁም። ከዚህ ቀደም የነበረው አስተዳደር ቤተክርስቲያን ብቻውን መቆም አይችልም። ነገስታት የበላይ ጠባቂ የሆነው ከነሱ እውቅና ውጭም ሰው አይሾሙም። ቀደም ሲል እንዳነሳሁላችሁ እስከ ደርግ ጊዜ ድረስ የስራ አስኪያጅ ቦታ በደብዳቤን የሚሾመው እንጂ እናንተ አትመርጡ። አሁን እኔ ያጥር ነው ብዬ አላስብም። እናንተ ጋር የሚጎለው ምንድነው? ነው ከፈተና ስርዓት ማበጀት ከችግር ህግጋትን ማሻሻል ማረምና ትውልድ እንዳይቸገር ማድረግ ላይ ብትሰሩ ጥሩ ነው እንጂ እንደ ከዚህ ቀደሙ መንግስት ገብቶ እንትና ምረጡ እንትናን ጣሉ ብሎ መናገሩ ጠቃሚ አይደለም፣ ጠቃሚ አይደለም። ቦታችሁን ያበላሻል፣ ስርአታችሁን ያበላሻል፣ ሁኔታውን ያበላሻል። ከህንፃ ጋር የተነሳውም ያው እናያለን። ህንፃው እንዳሉት ለቤተ ክርስቲያን የተሰጠ ነው፣ እንደዚያ እንደሚሆን ተስፋ አረጋለሁ። ችግር ካለ ግን ቤተ ክርስቲያኗ እኛን እንጋብዛለች በጋራ እንፈትሽ ስላለች ሚስተካከል ነገር ካለ እየፈተሽን በጋራ እናረማለን። ሹመት በሚመለከት መጨረሻ ያነሱት ቁልፍ ሐሳብ እኛ ሾመናል ከነሱ ጋር ይቀበሉን ላሉት ከአባቶች ጋር በጉዳዩ በዝዝ ተወያይቼ ነበር። እኔ አሳምነውኛል? በደንብ አሳምነውኛል። ያሳምነኝ ምንድነው? ለምሳሌ እርሶን የዛሬ 18 ዓመት ብዙዎቹ የነበሩ አባቶች ጸልየው አምነው በጋራ ሆነው ድምጽ ሰጥተው አባት ብለው ሹመቱ አጽድቆሉታል። የእርሶ አባትነት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአንድ ድምጽ ቅቡል ነው። ምክንያቱም የተሾሙበት መንገድ ያለፉበት ስርዓት በሁሉም ተቀባይነት ስላለው አባቶች ምን አሉ? በኦሮሚያ አገረ ስብከት ኦሮምኛ የሚናገሩ ሰዎች ይሾሙ የሚለው አንጎ ሀሳብ፣ ፍሬ ሀሳብ፣ ቁም ነገር ወስደን፣ ሹመቱን ግን እነዚህም አባቶች ባሉበት፣ ሁሉም አባት ባለበት ክራይቴሪያችን ይታወቃል፣ ስርዓታችን ይታወቃል፣ ፈትሸን በጋራ እንሹም። ይሄ ከሆነ አባት አባት ተባብለን እንቀባበላለን። አለበለዚያ አሁን እነሱ የኦሮሚያን ሶስት አባቶች ሾሙ ወለጋ ላይ ሶስት ሰው ልከው እነዚያ ሶስት ሰዎች ደግሞ ሶስት ሰው ካለ ይሾማሉ። ሌላ ሰው ሹመው የወለጋ ካሉ የጅማ ካሉ የሉባቦር ካሉ ብትንትናችን ነው የሚወጣው። ሐሳቡ ትክክል ነው እንቀበል። እንሹም በጋራ ምን ነገር ግን አሿሿሙ እነሱ እንደተሾሙት ስርዓት የተከተለ ይሁን። እኛም በሚሾሙ ሰዎች ላይ ቢያንስ ከእምነት አንጻር ከስርዓት አንጻር ሐሳብ የምንሰጥበት ይሁን። በማናውቀው ባልሰማነው ድብዳ ከሆነ ግን አባት ተባብለን ለመቀባበል እንቸገራለን። እና ሹመቱን ተቀብለናል። የምንቀበለው ግን በጋራ ሆነን አይተን በቤታችን ስርዓት እንሹም። እስከዚያ እሳ ጳጳሶቹ ጳጳሶች ናቸው። እነዚያ የነበሩ አገልጋዮች በሙሉ አገልጋይ ናቸው። ሁሉንም እንቀበላለን። ቤተ ክርስቲያን ይግቡ። እሳቸው ስርዓቱን ስለሚያውቁ እርስዎም ወይም አንዳችሁ ልትሆኑ እንችላላችሁ ስለሚያውቁ ከተሾሙት መካከል በኦርቶዶክስ ህግና ስርዓት ጳጳስ መሆን የሚገባው ሰው ብለው ካቀረቡ እና ከተስማማንበት እንቀበላለን ስለ ሹመት ብለን አንተውም። የማይሆን ሰው ደግሞ ካለ ያልተገባ ደግሞ ሰው ካለ ተከራክረን ተማምነን አመት ሁለት አመት የጸሎት ጊዜ የትምህርት ጊዜ እንሰጣለን። የምንጥለው ሰው የማንፈልገው ሰው የለም። ሹመቱ ግን ልክ እንደኛ አሁን እንዳለ ሰዎች ይሁን ሁላችን ተስማምተን ድምፅ ሰተንበት ቢሆን ሰሜኑን ምዕራቡ የሚቀበለው ቢሆን ጥሩ ነው።